የተወደዳችሁ ተመልካቾቻችን ሳምንታዊ የዓለም ሸማች መሰናዷችን ጀምረዋል። እኔ በለሚኩራና በኮልፌ የገበያ ማዕከል ተገኝቼ ምን ምን አለ ዋጋቸውስ ምን ይመስላል? አሁን ያሉበትን ሁኔታ እማ ይሆናል። የአዲስ አበባ ከተማ አስተዳደር አምስት የገበያ ማዕከላትን መገንባቱ ይታወቃል። ይህም ደግሞ ሸማቹ ከአምራቹ በቀጥታም በብዛትም በጥራትም መሸመት እንዲችል፣ በተመጣጣኝ ዋጋ መግዛት እንዲችል ታስበው የተገነቡ የገበያ ማዕከላት ናቸው። ዞር ዞር ብዬ ደግሞ አስቃኛቸዋለሁ። አብራችሁን ቆዩ። ነዋሪዎቹ የግብርና እና የኢንዱስትሪ ምርቶችን በተመጣጣኝ ዋጋ በየአቅራቢያቸው ማግኘት ይችሉ ዘንድ ዘመናዊ የግብይት ማዕከል በተለያዩ የመዲናዋ መግቢያ በሮች ተገንብተው አገልግሎት እየሰጡ ይገኛሉ። ይህም በከተማዋ የሚስተዋለውን የኑሮ ውድነትና አላስፈላጊ የዋጋ ጭማሪ መቆጣጠር መቻሉ ተገቢ መሆኑን በቅኝታችን ወቅት ማየት ችለናል። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ራስን እስቲ አስተዋውቅልኝ። ስሜ አብርሃም ሙሴ ይባላል። አምራችን ነኝ። ገበያ የገበያ ሱቅ ይሄን ይመስላል እና የተለያዩ ምርቶች አሉ። መች ነው የጀመርከው? ሁለት ዓመት ሊሞላኝ ነው። እስኪ ምን ምንድን ነው ይዛ የቀረብከው? ቲማቲም አለ፣ ሽንኩርት አለ፣ ቃሪያ አለ፣ አዋ ጎመን አለ፣ ብሮኮሊ አለ፣ ካሮት አለ፣ ኮሶል አለ፣ አትክልት የተባለ ሁሉ ነገር አለ። ከስልሳ እስከ ሰባ ፐርሰንቱ የራሴ ምርት ነው። ሰላሳ ፐርሰንቱን ደግሞ ከስተመሩ ፍላጎቱን ለማሟላት የሚፈልገውን ነገር አቀርባለሁ ማለት ነው። መሰረት አቦባሬ ይባላል። ምን ምን ይዘሽ ቀርበሽ? አልመች ነው ይህ ንግድ የጀመርሽው? እዚህ ማዕከል ላይ ከጀመርን ይኸው ገና እንደተመረቀ የጅምር እንትኖች ነጋዴዎች ነን እና ቆንጆ ሆነው እቃዎች ሁሉ እያቀረብን ነው። ቲማቲም አካቶ፣ ማንጎ፣ ሽንኩርት፣ ድንች ካሮ ሁሉ ነገር ይቀርባል። ቀጥታ አምራች ናችሁ እናንተ? አዎ አምራች ነኝ። ይቀርባል እንዴት ነው ሸማቾስ? እየለመደ ነው ወይ እየመጣ እየገዛ ነው ወይስ ያለውን ሁኔታ ኔታ በፊት ከነበረበት አሁን ካለበት እንዴት ነው የሚለው ለውጦች ብትነግሪኝ። በጣም ቆንጆ ነው። አሁን ስል ማለት አሁን አሁን ነው ብዙ እየተለመደ ያለው ከስተመሮች አሉ፣ ይመጣሉ። በተለያየ ቦታ እንዲያውም የሚመጡት እየገዙ ነው። ቆንጆ ነው። አቅርቦቱን ቆንጆ ነው። በለሚ ኩራና በኮልፌ የግብርና የገበያ ማዕከላት ያለውን የምርት አቅርቦትና የግብይት ስርዓት በገበያ ማዕከላቱ በቂ የምርት አቅርቦት መኖሩንም ባደረግነው ቅኝት ተመልክተናል። ሸማቾችም የሚፈልጉትን ምርት በተመጣጣኝ ዋጋ እየገዙ ስለመሆናቸውም ተናግረዋል። እንዴት ነው? ሰላም። እግዚአብሔር ይመስገን። እንግዲህ እዚህ ሽ ሸምቱ ነው ያገኘሁት። እና የሚፈልጉትን አገኘው? እንዴት ነው ገበያው? ምን ይመስላል? ጥማቴም ማምራት ጀመርኩኝ። ጥሩ ነው። ዋጋው ባየሁት ሁኔታ ቀንሶ ነው ያገኘሁት። ከድሮ በጣም ልዩነት አለ። ቢያንስ የግማሽ ዋጋ ልዩነት አለ። ውጪ 50፣ 60 ብር ሲሆን እዚህ 30 ብር ነው ያገኘሁት እና ጥሩ ነው። በእኔ እይታ ጥሩ ነው። ሌሎች ነገሮችን አላየሁም ገና ገና መጥቼ ይህን ስጀመር ነው። እናንተ ነው ያገኘኋቸው። ነው እንደው የገበያ ሁኔታስ፣ ቦታው ምቹ ነው ወይ ለእናንተ? እንዴ በጣም ብዙ ጊዜ ይመጣሉ። በጣም አመቺ ነው። ሲመቸኛ አንዳንዴ መጥቼ የሚፈልገውን ነገር ይዤ እሄዳለሁና ለኔ ጥሩ ነው። በመጣው ጊዜ ጥሩ ነገር ነው የማገኘው። ዞሬም አማራጭም ስላለው የተሻለ ነገር ይዤ ነው የሚሄደው። ከሌላው ቦታ ይሄ ይሻላል ብዬ ነው የማስበው። ነገር እኔ ከዚህ ነው የምገዛው። አትክልትም ሆነ ጤፍም ሆነ ዘይት ብቻ ነው ገዝቼ የማላውቀው። እንደው የሚፈልጉትን ነገር ያገኛሉ ወይ? አገኛሉ። እዚህ መተው ብዙ ይሸምታሉ? አዎ ሁሌ እዚህ ነኝ በቃ አገኛሉ። አሁን በቀደምንታ ከ35 እስከ 40 ቲማቲም ገዝቼ ዛሬ ደግሞ ከሀያ 20 ሆኗል። ለኛ ጥሩ ነው በጣም ምንም የሚቀራኝ ነገር የለም። እኔ ውጭ ሄጄ የምገዛው ነገር የለም። ነው ምቹ ነው ምን የወፍጮ የለም ነበር ወፍጮ። አሁን ደግሞ ተተክሏል ተብሏል። እኔ አልሞከርኩትም ገና ግን ወፍጮም አለ ተብሏል። ከዚህ ወስደች እዛ ማስፈጨት ማለት ጥሩ ነው። ለወዛደርም አትጎጅ ቆንጆ ነው። ሁሉ ነገር ቆንጆ ነው ያለው። ምን ልገዥ ነው የመጣሽው ሽሸምቺ ነው? ሽንኩርት፣ ድንች፣ ካሮት፣ ቲማቲም የተለያዩ ነገሮች። እንዴት ነው ገበያው ምን ይመስላል ገበያው? በጣም አሪፍ ነው። ደስ የሚለው በጣም አሪፍ ነው። አዎ ብዙ ጊዜ የሆነሽ አንቺ እዚህ መሻለሽ፣ ከጀመረ ሁሌም ነው ብዙ ጊዜ ሆኖኛል። እና አቀባበላቸውም የገበያው ሁኔታ ሁሉም ነገር በጣም ደስ የሚል ነው። ሁሉ ቦታ እንደው በአንድ ቦታ መገኘቱ እንደው ምን ትያለሽ እስቲ? በአንድ ቦታ መገኘቱ ደስ የሚል ነገር ነው ለሕዝቡ ሁሉንም ጠቅላላ አድርጎ አንድ ቦታ ማግኘቱ እዛም እዛም አለመሄዱ በጣም ደስ የሚል ነገር ነው፣ ምቹ ነገር ነው ብዬሽ አስባለሁ። እና በቆይታ የአትክልትና ፍራፍሬዎች እንዲሁም ደግሞ የሰብል ምርቶች ሱፐርማርኬቶች እንዳሉ አይቻለውና ይህ ደግሞ ለሸማቹ ምቹ ሁኔታ ነው። ዋጋቸውስ እንዴት ነው? ዋጋቸው በጣም አሪፍ ነው። እኔ በጣም ተመችቶኛል። በእኔ በበኩሌ በጣም ነው የተመቸኝ። ደስ የሚለው አሁን ለምሳሌ ቲማቲም ውጪ እስከ 45 ድረስ ነው እኛ ጋር ከ25 ብር ጀምሮ እስከ 30 ብር ድረስ አለ። ቆንጆ ቲማቲም ማለት ነው። ሽንኩርት ደግሞ እንደዛው ከ40 ብር ጀምሮ እስከ 60 ብር ድረስ አለ። ቆንጆ ሽንኩርት፣ ደረቅ ሽንኩርት፣ ካሮት እንደምታየው ደግሞ ቆንጆ ነው። ጣሪያው ትልቁ 45 ብር ነው። ከ30 ብር ጀምሮ እስከ 45 ብር አለ። ፎሶሊያም እንደዛው ነው። ቃሪያም አለ። ቃሪያሁን 80 ብር ነው ኪሎ። ቆንጆ ቃሪያ ኤርፎራ ቃሪያ 80 ብር ነው የሚሸጠው። አዋ ጎመን አለ። በፍሬ ነው የምንሸጠው። ውጭ ላይ አሁን የተለያዩ ሱፐር ማርኬቶች በኪሎ ነው የሚሸጠው፣ እኛ ጋር በፍሬ ነው ትልቁን ለመቶ ብር ነው አራት ኪሎ መጀመሪያ ሲጀመራ መኪና ሙሉ ሽንኩርት አስገብተን ቁጭ ብለን ነበር። ምን ነው እስኪ ለምድ ድረስ እስከ አንድ ሁለት ወር ሶስት ወር ድረስ ያስቸግር ነበር። አሁን ላይ እንግዲህ ለምዷል፣ በጣም ለምዷል። አሁን ተመልካቾቻችን መግቢያ ላይ እንደነገርኳችሁ በለሚኩራ የገበያ ማዕከል ነበር የጎበኛው የነበረው እንግዲህ አትክልትና ፍራፍሬዎችን አይቻለው። ጥሩ ቆይታ ነበረኝ። ሸማቾቹም ነጋዴዎቹም ምርቶችም በጥሩ ሁኔታ የገቡ እንደሆነ ተመልክቻለሁ። አሁን ደግሞ የሰብል ምርቶች ላይ ነው የሚገኘው አጠገቢ እንግዳለ ከእሱ ጋር ቆይት አደርጋለሁ። አብራችን ቆዩ። እዚህ ጋር ነጋዴ ነኝ ኔ ገበሬ ሆኜ ለህዝቡ ማቀርብ ሰው ነኝ። እነዚህ ሁሉም በጥራት እናቀርባለን ለሚመጣ ከስተመሮች። መቼ ነው ስራ ይህን የጀመር? ከውዚህ ላይ እኛ እዚህ ስራ የጀመር ነው ስምንተር ሆነናል። ባሪፍ የመጣውን ሰው እናስተናግዳለን። እስኪ ምን ምን ይዘን የቀረብከው? እንግዲህ ይታዩኛል፣ በጣም ጥራት ያላቸው ነገሮች ናቸው የሚታዩኝ። እስቲ ምን ምን ናቸው? ሁሉም ነገር አለ። ይሄ ይሄ ከፉል ጀምሮ ስናየው ፉል አለ፣ ንጹህ ፉል አለ፣ ይሄ አባ ጮማ አለ፣ ቦሎቄዎች አሉ፣ ሩዞች አሉ፣ እነዚህ ጤፎች አሉ፣ ሌላ ጥራጥሬዎች አሉ። ሰው የሚፈልግ ለወጥ የሚሆን የሌሌ ነገር ሎዝ አለ፣ የሀረሩ መቀሌው በሚባል በየአይነቱ እንደ ሰው ፍላጎቱ አጃ የባለ የጎንደር ብለን ሁሉም ነገር በየአይነቱ ይዘናል። ከሱ ጋ እኩል አይደለም። ለሸማቹ ምቹ ቦታ ነው። ማንኛውም ሰው በዘመናዊ በጂፒኤስ አይቶ የሚመጣ ቦታ ነው። በጂፒኤስ ይታያል። ማንኛውም ሰው ካየ መምጣት ይችላል፣ በቀላሉ ማለት ነው። በዛ ላይ መንገድ ዳር ነው። እዚህ አካባቢ ባንክ አለ፣ የሚያስቸግር ነገር የለም። ካሽ በሃያ መቶ ሁላ እዚህ ጋር አካባቢ ኤቲኤም ባንክ አለ፣ ውጭ ላይ እሱን እዚህ መጠቀም ይችላሉ ማለት ነው። በቆሎ አለ፣ ማሽላ ቀይ ጤፍ ነጭ ጤፍ አለ። ነጭ ሰርገኛ። ኦኬ፣ ሰርገኛ ያ ነው ነጭ ጤፍ። ይሄኛው ደግሞ ቀይ ሰርገኛ ይባላል። ዋጋቸውስ እንዴት ነው? ስለ ዋጋቸው እናውራ። ዋጋ አሁን ይሄ 105 ብር ነው። ቀይ ጤፍ የሚባለው 105። አዎ፣ አንደኛው ማኛው ማለት ነው። ነጭ ጤፍ ደግሞ ከ128 ብር በታች ነው እንጂ ከዛ በላይ ስለተለጠፈ ተለጠፈ መሸጥ አንችልም። ናን ደዛ ነው። ገበያው ዋጋ መሰረት ነው የምትሸጡት? አዎ ንግድ ቢሮ በሚያወጣው ዋጋ ነው። ምን ሰራው ከውጪ የ15 እና የ20 ብርቅናሽ ነው ውጭ ካለው ልጅነቶች አሉ። አዎ ይሄ ውሉ ላይም ስላለ ከ115 ቀንሰን ነው የምንሸጠው። እዚህ ግቢ ውስጥ ሲገባ ጥራት ያልጠበቀ እቃ መግባት አይችልም። ኦኬ አይገባም። ግቢ ውስጥ ያስወጣሉ። ጥራት አለው ያልሆነ እቃ ከሆነ እንትኑ ያስወጠዋል። የሚመረምሩ አሉ፣ እዚህ መጥተው የሚያዩ አሉ። እነሱ ያወጡታል። ለህዝብ የማይቀርብ ከሆነ ይወጣል፣ አይገባም። ስለዚህ የምታስገቡት ምርት ታይቶ ነው ወደዚህ የሚገባ። ጥራት ያለው ምርት ለሸማች ይቀርባል ማለት ነው? አዎ፣ እንደዛ ነው የሚቀርበው። ጥራቱ ስህተት እንኳን ቢኖረው አሁን ለምሳሌ ጤፍ እዚህ ግቤ ውስጥ ተፈጭቶ ይሄ ቀጭቀጭ የሚሉት ነገር አለ፣ ምናምን ካለው ይመልሳል ይመለሳል። ያ ካልሆነ ያው ቢሮ አለ፣ ቢሮው ራሱ እንዲመለሰ ያደርጋል። ጥራት ያሌለው እቃ ይዞ እዚህ መግባት አይቻልም። ከሦስት መቶ መኪና በላይ መቆሚያ ቦታ አለው። ራሱን ይቻለ ለመኪና ብቻ ሦስት መቶ መኪና በላይ የሚያስቆም በየግራውንዱ አለ። እዚህ ምንም ችግር የለውም። አንድ ሰው ለምሳሌ አንቺ ጤፍ ለማስፈጨት ከመጣሽ እቤትሽ ለማብኳት ብቻ ነው ከጤፉ ጋር የምትገናኘው እንጂ ራሳችን እዚሁ አስፈጭተን ምን ብለን መኪናሽ ላይ ነው መኪና ካለሽ በመኪና መሄድ ነው እንጂ ከጤፉም ከዱቄቱ ጋር ምንም ግንኙነት የለሽም። ተመልካቾቻችን የተከታተላችሁ የምትገኙት የዓለም ሸማች ፕሮግራማችን ነው። እንግዲህ በለሚኩራ የነበረኝ ቆይታ ጨርሼ አሁን ኮልፌ የገበያ ማዕከል ተገኝቻለሁ። በለሚኩራም የነበረኝ አሁን ላይ በኮልፌም ስመለከተው ማዕከሉ እጅግ በጣም ግዙፍና ዘመናዊ ማዕከል ነው። አትክልትና ፍራፍሬዎች፣ የሰብል ምርቶች፣ እንዲሁም ሱፐር ማርኬቶች፣ የመኪና ማቆሚያ ፓርኪንጎች፣ ወፍጮ ቤቶች ሁሉም በአንድ ቦታ መኖራቸው፣ ይህ ደግሞ ለሸማቹ ምቹ ሁኔታ መፈጠሩ ደስ የሚል ነገር ነው። እኔ ደግሞ አሁን ኮልፌ ተገኝቻለሁ። እስኪ ዞር እያልኩኝ ምን ምን አለ ዋጋቸውስ ምን ይመስላል፣ እንዲሁም ደግሞ ምን አዲስ ነገሮች አሉ የሚለውን ዞር ዞር ብዬ ደግሞ አስቃኛቸዋለሁ። አብራችሁን ቆዩ። በከተማዋ የተገነቡት የገበያ ማዕከላት የኑሮ ውድነቱን እያረጋጉና ከዚህ በፊት ይስተዋል የነበረውን የደላላ ሰንሰለት ያስቀሩ መሆናቸውን ይናገራሉ። ሰላም እግዚአብሔር ይመስገን። መንግስት እዚህ አካባቢ ይሄ ኮልፌ ግብርና ማዕከል ይባላል። አምራችን ከሸማች ለማገናኘት ያደረገው ትልቅ አስተዋጽኦ ነው። ይህንን ገበያ ማዕከል ማህበረሰቡ እዚህ አካባቢ ያሉት ሁሉም በክፍለ ከተማችን ኮልፌ ላይ ያሉት እንዲጠቀሙ መንግስት ትልቅ በጀት በጅቶ አምራችን ወደዚህ እያመጣ ያለ ነው። ከዚህ በፊት ትሬንዱ ትንሽ አስቸጋሪ ነበረ። ያለውም የመንገድ እጥረት መንገድ አለመሰራት የተለያዩ ችግሮች ነበሩ። አሁን ያንን በቅርበት መንግስት እየሰራ ችግራችን እየፈታለን ያለው ይኸው። እንደምታዩት ወደ አምስት መኪና ድንች፣ ቲማቲም፣ ሽንኩርት ሁሉም ነገር እየገባ ነው። አምራች በቀላሉ ሁሉንም ምርት እዚህ መጥቶ ያገኛል። የተለያዩ ደግሞ ሰንዴ ማርኬቶች ጋር ትስስር ተደርጎለን ሰንዴ ማርኬቶች ከኛ ወስደው ለማህበረሰቡ ትራንስፖርት ተቆርጦ መሀል ላይ ያለው ደላላ ወጥቶ በጋርመንት ዋጋ ከጋርመንትም በታች ባለው ዋጋ ላይ አሁን ገበሬው እዚህ ሁሉም አምራቾች መጥተው እየገቡ ነው ያሉት። ስለዚህ ይሄኛው ይሁን የሚያስብል ስራ ነው። ቀጣይ ደግሞ እየተስፋፋ ማህበረሰቡን ቀጥታ የምናገኝበትን መንግስት እየሰራ ነው ያለው። ገበያውም አሁን ቲማቲም 15 እስከ 18፣ ድንችም 30 ብር እስከ 35 ብር ነው ያለው። ሽንኩርትም አለ፣ ሁሉም ነገር አለ። የተሟላ ምርት ነው ያለው። ማዕከላዊ ኢትዮጵያ ክልል ውስጥ የእርሻ ቦታ አለኝ። ከዛም ማምርታቸው ምርቶች እዚህ እያከፋፈልኩ እገኛለሁ። ምንድነው ከዛም ታመጣቸው ምርቶች ምንድናቸው? ሽንኩርት አለ፣ አቮካዶም አለ፣ በቆሎም፣ ጥራጥሬዎች፣ በቆሎ፣ በርበሬ እነዚህን አሁን ባለው ሁኔታ ላይ ምክንያቱም ዘንድሮ ስለጀመርኩኝ እነዚህን እነዚህን ለማቅረብ እያቀረብኩኝ ነው ያሉት። እኛ ምንድነው በተለያየ ዋጋ ነው ያለው ሽንኩርት አሁን ለምሳሌ በአምሳ ብር አለ። በአቮካዶ በ20 ብር አለ። አይ ዋጋቸው በጣም በጣም ጥሩ ነው። ዋጋቸው ብዙም እንትን የሚገናን አይደለም። ከሌላ ቦታውን ብዙ ቦታ ብዙ ቦታውን እንገዛለን። ከውጭ ስናይ ከዚህ ነው ብዙ ጊዜ የምንገዛው። አንደኛ ጥራት አለው፣ ሁለተኛ ደግሞ ከውጭ እዚህ ይሻላል የምትፈልጊውን ነገር እዚህ እንትን ብለሽ ወዘች ትይጃለሽ። ለምሳሌ አሁን ብዙ ጊዜ ብዙ ሰው አያውቅም። እዚህ ማለት እዚህ እንደዚህ አይነት የማኖሩ እኛ ራሱ በቅርብ ነው። አየህ ነው ያስኩት የሰብል ምርቶች ጤፍ፣ ገብስ፣ የሽሮ ሂሎች፣ ባቄላ፣ አተር፣ ሽምቡራ፣ ጓያ እና የተለያዩ በቃ ጥራጥሬዎች ይገኛሉ። ዋጋቸው እኛ እዚህ ጋር ሲንገባም ከውጭ ገባ 15 ፐርሰንት እስከ 10 ፐርሰንት ቅናሽ አድርገን እንሸጣለን ብለን ውል ገብተን ነው ከመንግስት ጋር እዚህ ጋር ገባ ነው፣ ከንግድ ቢሮ ጋር በዛው መሰረት አሁንም እንደዛው እየሸጥ ነው። ለምሳሌ ነጭ ጤፍ 11500 እስከ 12000፣ ሌሎችንም ደግሞ ያው የገባ የኢትዮጵያ ንግድ ገባ ድርጅት በሚያጣናው የገባ ጥናት መሰረት ባወጣልን ጥናት መሰረት ነው የምንሸጠው። የትራንስፖርት ችግር አለ። ትራንስፖርት እዚህ አካባቢ የለም፣ ታክሲ ምናምን የለም። ተጠቃሚ ሲመጣ ዋጋው አይቶ ዋጋው ጥሩ ነው ተመችቶናል፣ ግን ከዚህ ጋር ይዘን ስንወጣ ትራንስፖርት የለም ይላል። አሁንም የትራንስፖርት ችግር አልተቀረፈም። ይሄ በጣም ከባድ ችግር ነው። ሀያ ኪሎ 50 ኪሎ 30 ኪሎ ይዞ አንድ ሰው ከዚህ ወደ ቤቱ ለመሄድ ይከብዳል። ብዙ ጊዜ ተናግረናል። ይመደባል ይመደባል ይባላል። እስካሁን እንደዚ አይነት ነገር አላየንም። መኪና ያለው ግለሰብ መጥቶ እየገዛ ነው፣ ግን አብዛኛው ደግሞ ኅብረተሰብ መኪና የለውም፣ በታክሲ ነው የሚገለገለው። እነዛ አይነት ኅብረተሰብ ሊጠቀም አልቻለም። እኛም እየተጎዳን ነው ማለት ነው። በመጨረሻ እንደው ቢስተካከል የሚሉት ነገር ካለ አው ገበያውን ቢያውቁት ሰው መጥቶ ገበያውን ቢያቅ ቢያየው አብዛኛውም ብዙ ጊዜ ለማስተዋወቅ ይሞክራል፣ ግን በደንብ ገና እንትን ስላላለ ገበያውን መቶ ቢያየው ጥሩ ነው ነው የምልህ። እንግዲህ በቆይታ ወቅት የታዘብኩት ሸማቹ ቀጥታ ከአምራቹ መሸመቱ፣ በተመጣጣኝ ዋጋ ማግኘቱ፣ በብዛትም በጥራትም ማግኘቱ እንደ ጥሩ አማራጭ እንደሆነ አይቻለሁ። እንግዲህ ከአዲስ አበባ ንግድ ቢሮ እንግዳ አሉ። አጠቃላይ ስለ ማዕከላቱ የሚሰጡን ሀሳብ ይኖራል። ከእሳቸው ጋር ቆይታ አድርገን ከኔ ጋር ደግሞ ለስንብት እንገናኛለን። እነዚህ አዳዲስ ገበያ ማዕከላት በአምስቱም የከተማ በሮች የተገነቡ ሲሆን እነሱም የሚገኙት በለሚ ኩራ ሀያት ሳይት፣ በኮልፌ ቤተል ሳይት እና በአቃቂ ቃልቲ እና በላፍቶ ክፍለ ከተማ ጋርመንት አካባቢ የሚገኙት የግብርና ምርት ገበያ ማዕከላት ናቸው። እነዚህ የገበያ ማዕከላት በሁለት መንገድ ማየት እንችላለን። ቀጥታ ገብቶ ምርታቸውን የሚያስገቡ አምራቾች፣ የእርሻ ኢንቨስተሮች ሲሆኑ ሌሎች ደግሞ ጅምላ ጅምላ ነጋዴዎች እና አቅራቢዎች ወደዚህ ገበያ ማዕከላት ገብቶ ምርታቸውን የሚያስገቡበት በተጨማሪም ደግሞ ቸርቻሪ ነጋዴዎች ቀጥታ ለሸማቹ የግብርና ምርቶችን የሚያቀርቡ ቸርቻሪ ነጋዴዎች ይገኛሉ ማለት ነው። በንግድ ቢሮ በኩል እነዚህ የተቋቋሙት የገበያ ማዕከላት አላማቸውን አሳክቷል ማለት እንችላለን። ምክንያቱም እነዚህ የገበያ ማዕከላት ከተገነቡ በኋላ ወደ 208 የሚሆኑ አምራቾችና ነጋዴዎች ምርታቸውን ይዞ በነዚህ ገበያ ማዕከላት እያስገቡ ቀጥታ ሸማቹን እያገለገሉ ምርታቸውን ደግሞ በተለይ አምራቾች ከዚህ በፊት ቀጥታ ምርታቸውን ለገበያ ማቅረብ ሳይችሉ እየተጠቀሙ አልነበረም። አሁን በቀጥታ በማቅረብ እየተጠቀሙ ይገኛሉ ማለት ነው። ከተለያዩ ክፍለ ሀገር ክልሎች የመጡ አምራቾች በብዛት የሚገኙበት ስሙም የአምራቾች ገበያ ማዕከላት ስለሆነ ቀጥታ ከክልል እያስገቡ ምርታቸውን ለገበያ እያቀረቡ ይገኛሉ በሌላ በኩል ደግሞ ተጠቃሚው ህብረተሰብ በተለይም በአምስቱም በሮች አካባቢ የሚገኘው የነዋሪ ህብረተሰብ ምርቶቹን በጥራትና በተሻለ ዋጋ እያገኘ ጥቅም እያገኘ በመሆኑ በተለያዩ አካላትም ሲገመገም ተቋሙ አላማውን አሳክቷል ማለት የምንችልበት ደረጃ ነው ያለው ማለት ይቻላል ዋጋን በተመለከተ በየሳምንቱ የምንቆጣጠራቸው ገበያዎች አሉ። በዛ መሰረት ከነባር ገበያ ማዕከላት፣ ከመሳለሚያ፣ ከተለያዩ ቦታዎች ከሾላ ገበያ ነባር ከሆኑ ገበያዎች ወስደን በዛ መሰረት ለህብረተሰቡ 15 ፐርሰንት እስከ 20 ፐርሰንት ቀንሶ ምክንያቱም እነዚህ አምራቾች እና ቸርቻሪ ነጋዴዎች በትንሽ የክራይ ዋጋ ስለሚወስዱ ለህብረተሰቡ ደግሞ ከ15 ፐርሰንት እስከ 20 ፐርሰንት ቀንሶ የሚሸጡበት ሁኔታ ነው ያለው። እነዚህም በየሳምንቱ ያለውን በከተማ ያለውን የገበያ ሁኔታ የገበያ ዋጋ ለነሱ የምናሳውቅ ሲሆን በዛ መሰረት ውላቸውንም በገቡ መሰረት ከ15 ፐርሰንት እስከ 20 ፐርሰንት ቀንሶ ለህብረተሰቡ የሚሸጡ ሲሆን በዚህ የማይሸጡ ነጋዴዎች ወይ አምራቾች ላይ ተከታታይ የሆነ እርምጃ እየወሰን ማስተካከያ እያረግ አሁን ሙሉ በሙሉ በዋጋ እንዲሸጡ ደረጃ ላይ የደረስንበት ሁኔታ አለ። ጥራት በተመለከተ እነዚህ አምራቾች በተለይም ከማሳቸው ድረስ በቲም ከቢሮአችንም ኮሚቴ ተቋቁሞ እስከ አርባ ምንጭ ድረስ ሄደን እያንዳንዱ ሰው አምራች የሚያመርተው መሆኑን ያረጋገጥንበት ማሳቸው ድረስ ገብተን ያረጋገጥንበት ሁኔታ ነው ያለው። እዚህ ካስገቡ በኋላ ደግሞ በየሳይቱ እንደተመለከታቹት የኛ ሰራተኞች እዛ መድበን የሚያስገቡት በየቀኑ ጥራታቸውን የሚቆጣጠሩ ባለሙያዎች እዛ እየመደብ ጥራታቸውን እየቆጣጠር በዛው መሰረት በጥራቱ መሰረት ዋጋ ወጥቶላቸው በተቀመጠ ዋጋ መሰረት እንዲሸጡ፣ ከጥራት ጋር ተያይዞ ቁጥጥር በየሳምንቱ፣ በየጊዜው፣ በየቀኑ ሰራተኞቻችን ተመድቦ እዛ የሚቆጣጠሩበት ሁኔታ አለ ማለት ነው። የተገነቡት የገበያ ማዕከላት ስናይ ስትራቴጂክ ቦታ ላይ ነው የተገነቡት። አሁን ያጋጠመን ችግር ምንድን ነው? አንዳንድ ገበያ ማዕከላት እንደ ኮልፌ ከመንገድ ጋር ተያይዘው የታክሲ የትራንስፖርት ችግር ያጋጥሞናል። ይሄን እንደ ችግር ከሸማቹና ከአምራቾች፣ ከቸርቻሪ ነጋዴዎች ችግሩን ወስደን እየሰራን ያለው ምንድን ነው? ከአዲስ አበባ መንገዶች ባለስልጣን ጋር በመተባበር መንገድ እንዲሰራላቸው፣ እንዳያችሁት ከሆነ መንገድ ወደ ገበያ ማዕከሉ እንዲገባ ተሰርቶ ወደ ማለቅ ደረጃ ነው ያለው። ስለዚህ የመንገድ ችግር እየፈታ እንገኛለን። የባጃጅ የታክሲ ተርሚናል እንዲያገኙ ለማድረግ ደግሞ በተለይም ከኦሮሚያ ጋር እና ከትራንስፖርት ከአዲስ አበባ ትራንስፖርት ቢሮ ጋር ተገናኝተን አሁን በቅርብ ጊዜ በደብዳቤ ያሳውቀን የትራንስፖርት ችግር የሚፈታበት ሁኔታ እያመቻቸን እንገኛለን። ከአስራ አንዱም ክፍለ ከተማ ጋር ተዳርሷል ማለት ስለማይቻል አሁን ምንድነው በቦሌ በየካ ጉለሌ አካባቢ የሚገኙትን መሬታቸውን ክፍለ ከተሞች ያላቸውን ለገበያ ለግብርና ምርት ገበያ ማዕከል የሚውል መሬት ለይቶ እንድልኩ ያደረግንበት ሁኔታ ነው ያለው። እነ ቦሌ አካባቢ ያሉት ክፍለ ከተሞች ለይቶ የላኩልን ሲሆን ለመጪ አመት ደግሞ በጀት ይዘን ለአዲስ አበባ ዲዛይንና ኮንስትራክሽን ቢሮ በጀት እንዲይዙልን ያቀረብንበት ሁኔታ ስላለ በተቻለ መጠን በየሁሉም ክፍለ ከተማ እነዚህ ገበያ ማዕከላት እንዲገነቡ ቢሮው እየሰራ ላይ ይገኛል ማለት ነው። አድማጮቻችን፣ የዓለም ሸማች መሰናዶችን በዚህ አብቅተናል። ፕሮግራሙን ወደ እናንተ ሳቀርብ የነበርኩ እኔ ነፃነት ባደግ ከዓለም ሸማች አዘጋጆች ጋር በጋራ በመሆን ነበር። ቀጣይ ሳምንት በሌላ ፕሮግራም እንገናኛለን። መልካም ሳምንት።